እግዚአብሔር ሰይጣንን አልፈጠረም። ሳጥናኤልን ግን ፈጥሮታል። ሲፈጥረውም በኋላ ላይ ሰይጣን እንደሚሆን እያወቀ ነው። ሰይጣን ከሆነ ደግሞ ብዙ ነገር እንደሚያበላሽ ያውቃል። ይህን እያወቀ ፈጠረው ለምን ብለዋል። በጣም ጥሩ ጥያቄ ነው። ግን ይሄ በጣም ሰፊ ርዕሰ ጉዳይ ነው። እዚህ ላይ እንዴት ማንሳት እንዳለብን ግራ እየገባኝ ነው። ከልማድ ጋር እንዴት ይገናኛል እንጂ በቴዎሎጂም ፕሪዲስቲኔሽን የሚባል አለ ቅድመ ውሳኔ ሰው ሁሉ ቀድሞ ተወስኖበታል ብለው የሚያምኑ አሉ። በቃ ያውቀዋል እግዚአብሔር ሁሉንም ነገር፣ አንተ ዝም ብለህ ነው የምትደክመው እንጂ ቀድሞ ወስኖታል ብለው የሚያስቡ ሰዎች አሉ። አንተ ሲሆን እንደምትገባ ገነት እንደምትገባ ያውቃል፣ እና ምን አደከመህ አንተ። እንደ ድራማ አንድ ሰው ጽፎ ተዋንያን መድቦ ቁጭ ብሎ እንደሚያይ ነው እግዚአብሔር ብለው የሚቀልዱ ሰዎች አሉ። እሱ በብዙ መልኩ ምላሽ አለው። ለምሳሌ ሁሉም ነገር ቀድሞ ከወሰነ የተጻፈው ሕግ በሙሉ ፌክ ነው ማለት ነው፣ አድርግ አታድርግ የሚለው ወደዚህ ምድር መምጣቱ የሰዎች ልጆች ማዳኑ ሁለተኛ እድል መስጠቱ ሁሉ ከንቱ ነው ማለት ነው። አቅረብ ኩለ ከሳተው ይሄ ሁሉ ከንቱ ነው ማለት ነው። ሰው እንደየስራው ነው የሚፈረድበት ይላል አይደል? ለምንድን ነው እንደስራው የሚፈርድበት? ቀድሞ ከተወሰነብህ ለምን እንደስራ ይፈርድብሃል? አንተ ተጠያቂ አይደለም ማለት ነው። ተጠያቂው ቀድሞ የወሰነብህ አካል ነው ተጠያቂው ማለት ነው። ስለዚህ እነዚህ የተሳሳቱ ትምህርቶች ናቸው። ቀድሞ የተወሰነ ውሳኔ የለውም። እግዚአብሔር ቀድሞ ግን ያውቃል። መጋቢ ሐዲስ እሸቱ ጥሩ ምሳሌ ሲያስቀምጡ ሰምቼ ያለውኝ እግዚአብሔር ለምን አይሰቅም የሚል ጥያቄ ይሰቃል የሚል ጥያቄ ተጠይቀው ነው። ለምሳሌ እናንተ አሉ እና አንድን ኳስ ጨዋታ ቀድሞ ውጤቱን ያወቃችሁትን ኳስ ጨዋታ ድጋሚ ታዩት አላችሁ ወይ? ድጋሚ ብታዩት የሚያስቁ ያስቃቸዋል፣ የሚያስደስው ያስደስታቸዋል። ድጋሚ ነው ስላላያችሁት ነው ያንን ነገር የሚያስደስተው ላይ የምትደሰቱት የሚያሳዝኑ ላይ የምታዝኑት ለእናንተ አዲስ ስለሆነ ነው። ለእግዚአብሔር ምንም አዲስ ነገር የለም፣ ሁሉም ነገር ያውቀዋል። ስለሚያውቀው ሁሉንም ነገር አይደንቀውም ብለው የመለሱበት መንገድ አለ እና ማወቁ ግን እግዚአብሔርን ተጠያቂ ላይ ያደርገው አይችልም አንተ ክፉ እንደምትሰራ ያውቃል። ክፉ እንድትሰራ ግን ጣልቃ ይገባል፣ አያስገድድህም። አየው በአንተ ፍቃድ ላይ ገብቶ ጣልቃ ገብቶ ይሄን ነገር እንዳታደርግ ልክ እንደ አዳም ማለት ነው። አዳምን ፈጠሩ በገነት አኖረው እንደሚበድል ያውቃል፣ ያውቃል በጣም እንደውም ልናደንቀው የሚገባው የእግዚአብሔርን ስራ በዚህ ነው። እያወቀ እንዴት ፈጠረው? በጣም የሚደነቆ እሱ ነው። እንደሚበድለው እያወቀ እንዴት ፈጠረው? እሱን አሁን ከማድነቅ ወደ ጥያቄ ቢለውጥ ሰው ቆቋ አይ፣ እንደውም ነው እኔ። ማድነቅ ሲገባን እንዴት ጥያቄ ላይ እናመጣዋለን? ነው እያልኩ ያለሁት እኮ። ለምን ጥያቄ ላይ እንደምናመጣው ላመጣልህ ስለፈለግኩ ነው። ጥያቄ ላይ የምናመጣው ከእኛ ባህሪ ጋር በማገናኘት አየህ፣ እኔ በእኔ ጫማ ነው የማየው። እኔ ክፉ ነኝ፣ እኔ የብቀላ ሰው ነኝ፣ እኔ በጭራሽ መታገስ አልፈልግም። ስለዚህ እኔ በዛ ነው። ለምሳሌ እኔ ቤት አከራይ ብሆን፣ የቤት አከራይ መስከረም ላይ ቤቴን ተከራይቶ ጥቅምት ላይ ግን ዘርፎኝ እንደሚሄድ ቀድሜ ባቀስ ቀድሞ በስክሪን ቢያሳየኝ እግዚአብሔር ማለት ነው፣ ይህን ሰው እያከራዩ አሉ እንዶ ቢያንስ እንኳን ይወል መስከረምን ትኖራለ ጥቅምት ከመግባት ወይ ፊት ግን አባርረዋለሁ ብዬ እንኳን አላከራየውም። እንደውም እርምጃ ነው መውስድበት ይህ ሰው እያወቅሁት። እንዴት ስለማላውቀው እኮ ነው። ሌባ በምን ሰዓት እንደሚመጣ ባለቤት ቢያቅ ይላሉ እኮ አይደል፣ በሩን ይዘጋል ነው የሚል፣ ይጠብቃል ነው የሚል አይደል፣ ይፈጥሯል። ይኸው ክርስቶስ ግን በስንት ሰዓት እንደሚመጣ እያወቀ እንደሚበድል እያወቀ ፈጠረው። እግዚአብሔር አዳምን ፈጠረው እንደሚበድል እያወቀ ፈጠረው። ይሄ ቸርነቱን ማድነቅ ደሞ ፈጥሮት እንደሚበደለው እያወቀ የራሱ ጉዳይ አይደለም። ሞቼ ተሰቅዬ አድነዋለሁ ይበድለኝም ብሎ ነው የፈጠረው። አይ እንደገና ሁለተኛ እድል እሰጠዋለሁ። ይሄን ያቃል፣ ያቃል ይሄን ምን ማ ካላወቀ እግዚአብሔር እንለው ልንለው አንችልም። ሳያቅ ነው የፈጠረው ካለ ማወቁ ግን እግዚአብሔርን ተጠያቂ ሊያደርገው አይችልም። ጣልቃ ግን አይገባም። ሰውን ከነሙሉ ክብሩ ከነሙሉ ነፃ ፈቃዱ ነው የፈጠረው። አንዳንድ ሰዎች እግዚአብሔር ሮቦት የሰራ ነው ይመስላቸው ሰውን የፈጠረው ሙሉ ነፃነት ያለውን ሰውን። ሮቦት የሰራ ሰው ፕሮግራምን የሚጭንለት ለዛ ሮቦት አይደለ? በዛ ፕሮግራም መሰረት ብቻ ነው የሚያከናውን ያ ሮቦት። ከፈለገ በሪሞት ኮንትሮል ያደርገዋል ያን ሮቦት የፈጠረውን። እግዚአብሔር ግን እንደዚህ አይደለም ፈጠረው። ሙሉ ነፃነት ሰጠው፣ ለቀቀው፣ ህግ አስቀመጠለት። ይህን ታደርጋለ፣ ይህን አታደርግ። ከዚህ ሁሉ ትበላለ፣ አብዝቶ የሚበላውን ከዚህ ችኛዋ ግን እንዳትበላ ምክንያቱም ይህን መስመር ነው ይላሉ ሊቃውንቱ አይደል፣ የፈጣሪና የፍጡር መስመር ነው ያሰመርለት እንዳይቀላቀል። በቃ ሁሉም ማድረግ እችላለሁ ከኔ በላይ ማንም የለም እንዳይል አንድ ትእዛዝ አዘዘው። ስትበላ ግን ምን ትሆናለህ ነው ያለው? የሞት ሞት ትሞት አለ። ይህ እኮ በቂ ነው። እንዳይሞት አለመብላት ነው ያለበት። ደፍሮ ግን አደረገው። ምን ያርግ፣ ጊዜ ነው፣ ሊከለክለው አይችልም። ሰው ግን ምንድን ነው የሚለው? ልክ ሲያስብ ልቡን ቢያቀልጠው፣ ሊበላ ሲያስብ ልክ እጁን ሲሰነዝር እጁን ሽባ ቢያደረገው ነው የሚለው፣ አይደለ? ይሄማ በነፃነት አልተፈጠረም፣ የሰው ልጅ ማለት ነው። ተይዟል የሆነ ነገር ላይ አንድ አንዳንድ ባለስልጣን የሆነ ኃላፊነት ይሰጡና ልትፈርም ስትልም ታናክራቸዋለ፣ እንግዳ ሲመጣም ታናገራቸዋለ፣ ሆነ ነገር ሲያነግም ታናገራቸዋ። ይሄ ስልጣን አይደለም እየጠበክ ነው የእሳቸውን ወንበር፣ እንጂ በተሰጠ ስልጣን እየሰራ አይደለም። ስልጣንን ምን ኃላፊነትን ከሙሉ ስልጣን ጋር የሰጠው እግዚአብሔር ብቻ ነው። ኃላፊነት ሰጥቶታል፣ ሙሉ ስልጣንም ሰጥቶታል። ኃላፊነቱንና ስልጣኑን የሚጠቀምበትን ደግሞ ህግ አስቀምጦለታል፣ እግዚአብሔር ማለት ነው። ስለዚህ ተጠያቂ አይደለም ነው እግዚአብሔር ለምን ፈጠረው እኮ ነው እንደሚበድል እያወቀ ለምን ፈጠረው? ይሄ ቸርነቱን የእግዚአብሔርን፣ አምላክነቱን ወይም ደግሞ ሁሉን አዋቂነቱን የሚገልጽ ነው። ሁሉን ያውቃል፣ ዳሩ ግን በፍጥረቱ ነፃነት ጣልቃ አይገባም። በጣም መልካም። ከዚሁ ጋር እንደው እዚሁ ሀሳብ ላይ የተመሳሳይ ሀሳብ ያለው ነው እንደ አንስተረው ብናል ፋት በዚህ በሚል መጠር ያለው አድማጭ ተመልካቾች ነው ያደረሱን። ሰላም መምህር፣ በመጀመሪያ ስለሚሰጡን ትምህርት በጣም አድርጌ አመሰግናለሁ። ብዙ ጊዜ ጥያቄ የሚሆንብኝ ነገር አለ። ይኸውም እንደምናውቀው መላእክትን በዕለተ እሑድ እግዚአብሔር ነው የፈጠራቸው። ያው ከመላእክት አንዱ ደግሞ ሳጥናይል ነው። ይህ ጥያቄ ሳጥናይልን የፈጠረው እግዚአብሔር ከሆነ ለምንስ ይህንን ሁሉ ጥፋት እየሰራ ሰዎችን እያሳተ፣ በተለይ ደግሞ አሁን ላይ የምንሰማቸው በጣም መጥፎ ነገሮች አሉና እግዚአብሔር ይህን ሁሉ ነገር ሲሆን ለምን ዝም አለ? ለምንስ አያጠፋውም? ሌላው ደግሞ እግዚአብሔር ወደፊት የሚሆነውን ነገር የሚያውቅ አምላክ ነው እና ሳጥናኤል የእጁ ፍጥረት የሆነውን ሰው እንደሚያስት እያወቀ ለምን አላጠፋውም? ለምን ዝም ማለት? የእግዚአብሔር ትዕግስት እስከምን ድረስ ነው? እንደምትመልሱልኝ ተስፋ አድርጋለሁ ብለው ከባድ ጥያቄ ነው። ሀሳቡን አቅርበዋል። የእግዚአብሔር ትዕግስት እስከምን ድረስ ነው የሚለው እኛም አናውቅ፣ በቃ ትዕግስቱ ሰፊ ነው። የእግዚአብሔር ትዕግስት ልኬት ቢኖረው ኖሮ ሁልጊዜም ቸርነቱን ተማምነን በኃጢአታችን እየተጸጸትን ንስሓ እንገባም ነበር። ለምሳሌ አንድ ሰው ሁለቴ ብቻ ነው የእግዚአብሔር ትዕግስት ሁለቴ ነው የሚታገስ የሚባል ሁለቴ ንስሓ ይገባና ከዛ በኋላ ሊክደውሉ ይችላል ማለት ነው። እንኳንም አላወቅ ነው። ለዚህ ነው ሁልጊዜም በበደሉን ቁጥር እያለቀሰን ነው ወደ እግዚአብሔር የምንመለሰው። ሁሌ መሐሪ ነው እግዚአብሔር። ሁልጊዜ መሐሪ ነው እስከ መቼ? ሁሌ በቃ ሁሌ መሐሪ ነው። ሁሌ የይቅርታ አባት ነው። የይቅርታ እጁን አያጥፍም፣ ራሱ ሰው ካልገፋው በስተቀር ማለት ነው። በትዕግስቱ በቸርነቱ በይቅርታው አልጠቀምም ብሎ ሰው ካልከለከለ በስተቀር ራሱ እግዚአብሔር እጁ ሁሌ እንደተዘርጋሽ ነው የሚለው። አይደለም በቃ ሰውን አልቀበልም የሚለው እኔ የእግዚአብሔር ትዕግስቱ እስከምንድን ነው የሚለው ጥያቄው ራሱ የእኛን ጭካኔ የሚያሳብቅ ጥያቄ ነው ብለው የእኛን ጭካኔ ያሳብቃል። እኛ ታጋሽ ብንሆን ኖሮ ይህን ጥያቄ አናነሳውም። እርግጠኛ ነኝ እኛ ታጋሽ ጨካኝ ስለሆንን ነው። ለምሳሌ በሰው ሰውኛውም አለ አንዳንድ ሰዎች ከእኛ በተለየ መልኩ የሚያስቡ ሰውን በፍቅር የሚያዩ እና ለነገሮች ሁሉ ትኩረት የማይሰጡ የማይቆጡ የማይናደዱ እና ይገርሙናል። እንዴ እንደዚህ እየተናገሩ እንዴት ዝም ይላል ትላልህ አይደል አንተ ለተናገረ አስር እጥፍ መስጠት ልማድህ ስለሆነ እንዲህ እዚህም ይላል ነው በቃ እሱ የተሰጠው ዝምተኛ ብንሆን ስኖሮ እኛ የእሱ ዝም ማለት አይደንቀንም ዮ እኛ ታጋሽ ስላልሆነ የእግዚአብሔር ትግስት የሚያስደንቀን ታጋሽ ብንሆን ኖሮ በቃ እኔን ምሰሉ አይደል ያሉ አንጠይ ለጥያቄ አናመጣም የቅድሙም ጥያቄ አይመጣም ነበር አዳም እንደሚበድለው እያወቀ ለምን ፈጠረው እኛ እንደሚበድሉን እያወቅን ሰዎችን እንችለዋለን ብለን የመቋቋም ህይወት ቢኖረን ኖሮ ለጥያቄ አናመጣውም ነበር። የሚገርም ምን ትዛልኝ። እንደ ሀሳብ ለማጽናት የቅዱስ ዮሐንስ አፈወርቅ ቅዳሴ ላይ ምን ያህል ትፍና ነው ምን ያህል ትግስት ነው ያለ ሰውን መውደድ ምን ያህል ነው ብሎ ማለት ከአይምሮ ምን ያህል ነው የሚለው እኮ በጣም የሚጎትቱትን ሰዎች በቀንዱ የሚያበረታታ ምን ማለት ነው? ቀንድ መዋጊ አይደል? ለሚጎትቱት ሰዎች ግን በቀንዱ ነካ ነካ ያረጋቸዋል። ጎትቱኝ እያለ ለመጎተት እንዲመች ቀንዱን ለማሰር ይጠቀሙበታል። አይወጋቸውም። ኃይሉን የተጠቀመበት ለምሳሌ ለመያዙ ተጠቅሞበታል። ማወቁን ይሁዳ ሰራዊቱን እየመራ ሲመጣ የሚፈልጉኝ ሰዎች ቀርበዋልና ወደ ገላጣው እንውጣ። ማወቁን የተጠቀመው አሳልፎ ለመስጠት የተጠቀመበት ክርስቶስ አየው፣ ለማምለጥ እኛ ብንሆን ለማምለጥ ነው የሚፈልጉ ሰዎች መቅረባቸውን ካወቅ ታመልጣለህ እንጂ ወደ እነሱ አትሄድም። እሱ ግን ኃይሉን የተጠቀመበት አየ፣ ለእኛ መስዋዕት ለመሆን ነው እና ማበረታታት ማለት ይሄ ነው። በጣም የሚገርም ነው። ጥሩ ነገር ነው ያነሳው። እና እኛ ይወል ሁሉን ነገር በርኅራኄ፣ በፍቅር፣ በቸርነት በይቅርታ መስጠትና ማየት አይሆንልንም። በጣም የሚገርም አንድ ምሳሌ ላንሳል። አስፈግተን አሰርተን ምናምን ነው መስጠት የምንፈልገው እኛ አንገላተን። ለዚህ እኮ ነው ቁጭ ብሎ ሳይሰራ የማንም ጎሮ ሳይቀለብኩ ምናምን ትላለ በቃ ማብላት እኮ ግዴታ ነው ግን እንዲሰራል ትፈልጋለ በቃ አለመስራት የሱ ችግር ነው ግን መስጠት ደሞ የራስ እንትን ተፈጥሯዊ ግዴታ ነው ወልደው አላ እስከወለድከው ድረስ ወደዚህ ምድር እስካመጣው ድረስ ታበላለህ ታጠጣዋለህ የግድ ጫማ ይህን አልጠረገም እንደዚህ አይደል ዛሬ ምሳ አልሰጠሁም እያልክ አትቀጣውም እግዚአብሔር እንደዚህ ቢቀጣ ኖሮ በጣም ከባድ እኮ ነው ዛሬ የሆነ ነገር ጥፋት ስናጠፋ እንዳንበላ ጉሮሮአችንን ቢይዙስ የሆነ ነገር ስታደርግ እንዳና አይናችንን ቢያጠፋውስ በቃ ይሄ የመጣንበት ነው። ሰጥቶናል። ተጨማሪ ነገር ስናደርግ ነው ተጨማሪ ነገር የሚነግረን። ክርስቲያን ስለሆንኩ አይደለም ሁለት አይኔ ይሰጠኝ። ክርስቲያን ስለሆንኩ አይደለም ሁለት ጆሮ ይሰጠኝ። ሰው በመሆኔ ነው። በክርስትና ያገኘሁት አለ። ሰው በመሆኔ ደግሞ እኔም ልጄን ስወልደው በልጅነት የማደርግለት ነገር አለ። በተሰጠኝ አደራ ደግሞ ማደርግለት ነገር አለ። እንደዚህ አናስበውም። ሰርጋችንን ታስታውሳለህ። ሰርግ፣ ኢትዮጵያዊ ሰርግ አንድ እኔ ኬት እንደመጣ ለምን እንደመጣ አላቅም። ጥናት ቢደረግበት ግን ደስ ይለኛል። አናስገባም ሰርገኛ የሚለው አባባል እኔ አይገባኝም፣ እውነት ለመናገር ማለት ነው የቀድሞዎቹ ምናልባት ገጠሩ ውስጥ የሚደረግበትን ነገር ጠይቀን ከመጽሐፍ ቅዱስ ጋር የሚገናኝ ነገር ልናገኛለን የሚል ተስፋ አለኝ። አሁን ይህንን የምትከታተሉ ኢትዮጵያውያን እባካችሁ ከስር ኮመንት ብታደርጉልን፣ ሽማግሌዎችን ጠይቃችሁ አናስገባም ሰርገኛ ይህ በተለይ በእኛ ዘመን ከተማ ውስጥ ሰርገኞቹ ሲመጡ በር ዘግቶ በመርፌ በስፒል ነገር እየተወጋ እየተቆነጠጠ፣ አንዳንዱ እየዘለለ ምናምን። ኬት ነው የመጣው? ይኸውልህ ሙሽሮቹ እና ሙሽራይቱ ተስማምተዋል። ቤተሰብም ጥሎሽ ወስዷል በሕግ። አንዳንዶቹም እኮ ኧረ እኔ አንዳንዱም እንደሁም በስራ ቴክላ አግብቶም እኮ ሊሆን ይችላል። አንዳንዱ መቼም ባህላዊ ይደገስልን ብሎ ሁሉ ነገር ተፈቅዶ፣ ምን ማለት ነው? እሷ እየጠበቀች ስልክ እንደውም እየደወለች የት ደረሳችሁ ረፈደኮ ምን ማለት ነው? ይሄ እኔ ነገሮችን አስፈግቶ ማድረግ ከሚለው የመጣ ይመስለኛል። አሰርቶ፣ በቃ ደም አይነት ነገር ወደ እግዚአብሔር ልናላከው እንፈልጋለን። ይሄ እግዚአብሔር እንዴት ብሎ ከመሬት አንስቶ ሀብታም ያደርጋል ትላል። እሱ እኮ እግዚአብሔር ነው። ነገ ላይ ያሉ እንዴት እሱ እንደዚህ እንዲህ ይሆናል። እሱ እግዚአብሔር ነዋ። በቃ አንተ የምታመጣውን መስፈርት አይፈልግም። እሱ የውስጥ የሚያይበት ነገር አለ። አንዳንድ ሰዎች ሲቆርቡ የሚደነግጡ አሉ። እንዴ እገሌም ቆራቢ ሆነ ይላል ቁጭ ብለው። አንተ የምታመጣው መስፈርትና እግዚአብሔር የሚያስቀምጠው መስፈርት የተለያየ ነው። በእግዚአብሔር መስፈርት ቆራቢ ነው እሱ በአንተ መስፈርት ደግሞ እሱ ሌባ ነው። ይሄ ነው ለምን እግዚአብሔር ጨካኛውን የምንለው አለና፣ አየ በእኛ መስፈርት ያየው ነው። ይሄን አለ በሙሉ እንዴት ይታገሰዋል? አቤትኛ እግዚአብሔር ብን ነው ኖሩ ምን እንደምናደርገው አይታል። እንዴት ሰይጣን እንዲህ ሲሆን ሰው እንደዚህ እንደዚህ እርስ በርሱ እንደዚህ ሲሆን በቃ በተሰጠው ነፃነት ሰይጣንም እኮ ነፃነት አለው። በመጨረሻ ጊዜ እንደሚያጠፋው ያውቃል አይደል? ጥሩ ምሳሌ የመከሩ ምሳሌ ነው። የማቴዎስ ወንጌል ምዕራፍ 13 ላይ ጥያቄ ጠየቁት። አንተ የዘራው መልካም ዘር ነበር አይደል? በእርሻው ላይ ግን እንክርዳድ አለ አሉት። ያቃል ሶስ እንክርዳዱ እኮ ወዴት አገኘው አሉት። እንክርዳዱንማ ጠላት ነው የዘራው አለ ጥሩ ሳይዘራ በፊት እንዳይዘራ ማድረግ ይችል ነበር። ሲዘራ ማባረር ይችል ነበር። ለምንድን ነው የዘራው? ሰዎቹ ሲተኙ ነው። ሰዎቹ በተሰጣቸው ነፃነት እርሻውን መጠበቅ ነበረባቸው። የተዘራውን ዘር አልጠበቁም፣ ተኙ። ጠላት ደግሞ ይህችን አጋጣሚ አየና መቶ እንክርዳድ ዘራ። ከዛ በኋላ ስንዴው ሲያበቅል ነው እንክርዳዱ ይታየዋል። ሁሌ በክርስትና ሕይወታችን መጾም ስንጀምር፣ መጸለይ ስንጀምር፣ ስንዴው ማፍራት ሲጀምር ፈተናው ይመጣል። አይ እየተፈተንክ መጣ ማለት ፍሬው እየታየ ነው ማለት ነው። መጠንከር ነው ያለብን። ስለዚህ ጥያቄ ጠይቁት። መላእክቱ እና እንጨደዋ አንተ ካልዘራው ጠላት ካደረገው አንተ ስንዴ ብቻ ከሆነ እዚህ ምን ያደርጋል? እንበሩ አሉ መላእክት። የእኛንም ባህሪ ወክለውን አሁን የተናገሩልን ጥሩ ነው። በቃ እነሱ ፈላጭ ቆራጭ ለቅጣት ለማአት የሚላኩ ናቸው። ስለዚህ እዘዘን እንቁረጡ አሉት። ምን አለ እሱ? አይ ተው እስከ መከር ድረስ አብረው ይደጉ። እናንተ እንክርዳዱን እንለቅማለን ስትሉ ስንዴውን ተነቁታላችሁ አላችሁ መላእክት ለይተው መቁረጥ አይችሉም። እንደ ይችላሉ ምን እንደዚህ አለ። ታዲያ እነሱ አንድ ሰው ለምሳሌ ጥሩ ክርስቲያን ሆኖ ግን ደግሞ ለመናፍቅ ቤቱን አከራይቶ፣ ትልቅ አዳራሽ አከራይቶ፣ እዛ በቤታችን እየተሰደበች ወይም ለጣዖት አምልኮ ሊሆን ይችላል ክርስትናውን እያንቋሸሹ ሰዎች ከዛ በሚገኝ ገንዘብ እሱ እየተጠቀመ እዚህ መጥቶ ቤተክርስቲያን ስርዓት አምልኮ ቢፈጽም መጨረሻ ላይ እንክርዳድ ለቃሙ ቢመጣ እነዛን እንክርዳድ ናቸው ያሉትን ብቻ አይደለም የሚለቅመው ይህንን አብሮ ነው የሚነቅለው ማለት ነው። ኒክክ ያለው ማለት ነው። እግዚአብሔር ሲሆንስ ጊዜ ይሰጣል እስክትመለስ ማለት ነው። አየህ፣ ጥቂት ጊዜ ታገሳት እንደተባሉ እነሱ የተነካካውን በሙሉ ነው ጠርገውን ለሚያወጡት። እሱ ደግሞ ማን እንደሚተርፍ ማን እንደሚቀር ጊዜ ሰጥቶ ማየት ይፈልጋል። ተውት፣ ያን ጊዜ የመከር ጊዜ አየ እነዛ ይደርቃሉ ይሄኛው ግን እንዳለ ፍሬውን ይዞ ይቆያል። ገበሬው ይመጣና ያሳምረዋል ማለት ነው። ካጨደ በኋላ ይከምረዋል፣ ከከመረ በኋላ ይወቀዋል፣ ከወቀው በኋላ ለንፋስ ይሰጠዋል። ፍሬው ለብቻ ያ የመከር የመጨረሻው ቀን ማለት ዕለተ ምጽአት ነው። ያኔ ስመጣ እለየዋለሁ። ስለዚህ ይሄ ነው ነው ዓለም አሁን ያለችበት ሁኔታ። ዲያብሎስም ስራውን ይሰራል። ክርስቲያኖችም ስራቸውን ይሰራሉ፣ መላእክትም ስራቸውን ይሰራሉ። በተጻፈው ህግ መሰረት የምንሄድ ከሆነ የመጨረሻው ጊዜ ግን ያስተካክለዋል። ሲመጣ እኮ የሚሰራው ይህንን ነው። ክፎቹን በግራ ያቆማቸዋል፣ መልካሞቹን ደግሞ ጻድቃንን በቀኝ ያቆማቸዋል። ይህንን ለእግዚአብሔር እንስጥና የራሳችንን ስራ ብቻ እንስራ ነው። እኛ የተሰጠን ነፃነት ትተን የሌሎች ሰዎች ነፃነት እንዲነጠቅ ነው የምንፈልገው ማለት ነው። ቁጭ ብለህ አንተ እገሌ ለምን እንዲስኪሆን ይጠብቀዋል እግዚአብሔር ለምዶ አንድ ነገር የማያደርገው ትላለህ አንተ እንደሱ እንዳትሆን ሐሜቱም ራሱ መጥፎ እኮ ነው። እንደሱ እንዳትሆን ወይሱ እንደዛ እንዳይሆን ጥረት ማድረግ ነው ያለብህ እንጂ በሱ ነፃነት አይመለከተንም እኛ ነው። አጥፋው፣ ቆረጠው፣ ደምስሰው የሚል ነገር ለእግዚአብሔር የሚስማማው አይደለም። እሱም የራሱን ስራ እየሰራ ነው፣ እኛም የተሰጠን የራሳችን ስራ እየሰራን መቀጠል ነው ያለብን።